እውነቱን ነገር ማንን የበለጠ የምትወደው ሁለታችሁ ነው? እሺ፣ ቆይ አሁን እናትህ ወደ ዋሳ እኔ ወደ ሀረር ብንሄድ ማንን ተከተለ ትሄዳለህ? ወደ ዋሳ ሄዳለሁ። ይሄ ማለት እናትህን ከእኔ የበለጠ ትወዳታለህ ማለት ነው። አይደለም፣ ዳድ፣ ሀዋሳን በጣም ስለመወዳት ነው ረ። እሺ፣ እኔ ወደ ዋሳ እሷ ወደ ሀረር ብትሄድ ማንን ተከተለ ትሄዳለህ? ወደ ሀረር። ለምን? ምክንያቱም መጀመሪያ ወደ ዋሳ ሂጅ ነበራ። በጣም ትገርማለክ። ስማ የጥርስ ቡርሼን ማን ነው ያበላሸው? ያበላሸውን ሰው አይተሃል? አረ ቅድም ኳሴን ቀለም ስቀባበት ሰላም ነበር። ኳሴን ቀለም ስቀባበት ሰላም ነበር። በጥርስ ቡርሼ አንተ ና ያበላሽህልኝ እ ጥሩ ነው። ጥሩ እያደግክ ነው። አበላለህም ጥሩ ነው። ብላ ብላ፣ የበላ ወተት፣ ስጋ፣ እንቁላል በብዛት ብታበላይን መውዳድ አስብ ሰው እንዴት ከራሱ እጅ ጋር እየተሻማ ይበላል? አበላለ እንደ ትንሽዬ አሳማ ነው። አዎ አውቃለሁ። ታውቃለህ? ትንሽ እያሳማ በደንብ አውቃለሁ። የትልቅዬ አሳማ ልጅ ማለት አይደል? እኔ አሳማ አንተ ልጅ ቡዳ? እኔ ነኝ አሳማ የምመስለው? እንዴት ዋለ እንዴት ዋለሽ። ይሄ ልጅ ቡዳ የሆነ ልጅ ይሄ ልጅ ዱዳ የሆነ ልጅ፣ እንደ ሁሉ ነገሩ በአንቺ ነው የወጣው። አረ ሁልጊዜ በኔን የወጣው ስልህ አታምንም ነበር፣ ዛሬ ገና በኔ እንደወጣ ምንካ። አረ ይሄ ምኑም ነገሩ ያልወጣም፣ አቃጥሎ ይገፋኝ። ቆይ ይሄን ያህል ምን አድርጎ ነው? እኔ ምን አረገኝ አለሽ? በእርግጥ ልጁ ሰሞኑን ልባው ልቆኗል። እንዴት እንዴ? የማስቀምጠውን ገንዘቡን ለቋ ነፍንፎ ነው የሚያገኘው በጣም ሊብነት አብዝቷል። ግን ታውቀዋል፣ እኔማ ገንዘብ ቤት ማስቀመጥ እንዳለብኝ ሁሉ ሀገር እየገባኝ ነው። ይህ እኮ በጣም ቀላል ነገር ነው። የምትደብቂውን ገንዘብ ሁሉ ከደበቅሽበት አነፍርፎ የሚያገኝ ከሆነ የሚማርበት ደብተር ውስጥ አስገብተሽ እዛው ወርሶስ መክተት፣ በቃ የፈለገ ነገር ቢሆን አያገኘው። አንተ አሪፍ ሀሳብ ነው አሪፍ ዘዴ ይመስላል። እንደዛ ካላረኩትም አልችለውም። እንደዚህ በሱ ምክንያት እኮ ጸጉሬ የራሱ ነጭ የሆነ ነው። አይሽ ልጁ በአንቺ ነው የወጣው ያልኩት እኮ በምክንያት ነው። የአንቺስ ነጭ ሽበት የወጣው በልጁ ነው እንበል። የእናትሽ በምክንያት የእሷማ በእድሜ ነው ነው። እንደ እኔ እኮ ገና አንድ ፍሬ ልጅ ነኝ። ራስ ነኝ እንደ አንድ ፍሬ አንድ ጠ ስነ ስርዓት ስንገባ እንዴት እንደነበርኩ አልረሳሁማ። ወይኔ ባይዘወ በእናትሽ እትል ትዝ አለኝ። ቅድም እናቴ ባለፈው የነገርኳትን ቀልድ አስታውሳ እንዲሁ በሳቅ ልትሞት ምንም አልቀረጥም፣ እና ሳትሞት ቀረች እንዳትዪ። አሁን እናትሽ የት ነው ያለችው? እንደው በእናትሽ የት ነው ያለችው? እስከ ዛሬ ከነገርኳት ቀልድ የበለጠ የበለጠ እሷን በሳቅ ድፍት የሚያደርጋት ቀልድ አለ ይተረጋ በምን ምክንያት እንደተባረርክ እኮ አልነገርከኝም እንዴ? ልንገርሽ። ስራ አስኪያጅ ታውቂያለሽ? በደንብ አውቃለሁ። ስራ አስኪያጅ ማለት ሌሎች ሲሰሩ እሱ ቆመ የሚያስተውል የሚቆጣጠር አብዛኛውን ጊዜ ቢሮ ውስጥ ካንዲ ክራሽ ሞባይል ጌም ተሽከርካሪ ወንበር ላይ የተንፈላሰሰ የሚጫወት ማለት ነው። እንዴ ታዲያ ይሄ ከአንተ ስራ መባረር ጋር ምን ያገናኘዋል? ስራ አስኪያጁ በጣም ቀናብኝ። ኮምፕሌክሱ ተንጫጫ። ምክንያቱም ሰራተኞቹ ሁሉ እኔ ስራ አስኪያጅ ስለመሰልኳቸው የኔ ዳይዞ ሌላ ስራ እንፈልጋለን። እሺ ከዚህ ከተንፈላሰ ስራ ላይ ወጥቼ ሌላ ስራ ከአንዲ ክራሽ ከመጫወት ላይ ወጥቼ ሌላ ስራ የማይሆነውን እኔ ምን ልብርዴ? ወይዬ እኔ ፍቅር ይሄን ቀሚስ ስታይ ምን ትዝ ይልሃል? የሁለት ወር ደሞዜ። እኔ ግን ለእኔ ያለ ፍቅር ነው ትዝ የሚለው። እኔ ደግሞ እሱን ቀሚስ ግዛልኛል ሽለት ለእኔ ያለሽ ጥላቻ ነው ትዝ የሚሉ። እስቲ አስቀልድ። እኔ እኮ እውነቴን ነው። ቀሉን ማ የሁለት ወር ደግሞ ዜና ውጥቼ የገዛሁልሽ ቀን። በደንብ ቀለድኩ። እሺ እሱንቶ የጋብቻ ቀናችንን ስታስታውስ ምን የተለየ ነገር ትዝ ይልል? ብዙ ነገሮች ትዝ ይሉኛል። የተለየ ነገር የአንቺን ቤተሰቦች ጨምሮ ከሁለት ሺህ ሰው በላይ ራት መጋበዜ። ተረግምክ። ምን ይሻላል? ሁሌ መቀለድ ነው። አምጦ ኔ የወረው ቴሌግራም ትጀናጀናላ አንተ! ወይ ሊያ፣ ማን ናት? ሊያ ማን ናት? ሊያ ማን ናት? ሊያ! አንተ! ሊያ እ ሊያ ማ የእህቴ ልጅ እ እንዴ አንተ! ከመቼ አደገች? ትበላለች? አ በጣም አድጋለች እ አበላለዋለሁ እ ሱዚ፣ አንተ አንተ አንተ! ሱዚ ማን ናት? እንዳቷሽኝ ሱዚ ማናትየሶሴት ማታ አላቅ እህቴ ናት። የሊያናት ማለት እኮ ናት። እንዴት ነው ፍቅሬ? እኔን ጠረጠርሽኝ? እንደ አንድ ልጅ ቁጭ ብለን መገማገር። አልጠረጠርኩም። ሁሌ ማምን አለሽ ዲያ አሁን እንዳቷሽኝ ዲዲያ፣ ማናት ዲዲያ? ማናት ቶሎ መልስልኝ። ማርቆስ የወንድ ስም ነው። ዲዲያ፣ ይሄ አዲሱ አለቃ ያባረረኝ የእሱ ስም ነው። አሁን ከስራ ያባረረኝ። ገምቼ ነበር፣ ገምጠኝ ነበር። ገማሽ ነሽ። ምን ነው እንዴ፣ በዛ በተምቼ ልጅና በአንቺ ከምቃጠል ወጣ ብዬ ዞር ዞር ብላ አይሻለኝም እንዴ? ምን ነው እናቴ እንዴ! እንዴት ነው የምትሄዳው?